የዶክተርስ ኢትዮጵያ ፕሮግራም ስፖንሰር ያደረገላችሁ ዘመን ባንክ የላቅ አገልግሎት ማዕከል። ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ይህ ሳምንታዊ የዶክተርስ ኢትዮጵያ ሾ ነው፣ በመባ ኢንተርቴንመንት ተዘጋጅቶ ዘውትር ዓርብ በዚህ ሰዓት ወደ እናንተ ይቀርባል። ከፕሮግራማችን ጋር አብራችሁ እንድትቆዩ ግብዣችን ነው። ዛሬም እንግዲህ እንደተለመደው ከዶክተር ቃል ኪዳን ጋር ዶክተር ቃል ኪዳን እና እኔ ለዚህ ሾው እንግዲህ ይተኛል እና የእናንተን ጥያቄ የምንመልስበት ጊዜ ነው። አልፎ አልፎ እንደዚህ እናደርጋለን። ተመልካቾቻችን እንግዲህ በተለያየ የሶሻል ሚዲያ ሊንኮቻችን ጥያቄዎችን ይልካሉ፣ እና የእነሱን ጥያቄ ደግሞ ያው አክብረን መመለስ አለብን። ጠይቁን ብለን ሳንመልስ እንዴት ይሆናል? ስለዚህ ዛሬ ዶክተር ቃልኪዳን የኢንተርኒስት እና ኢንዶክሪኖሎጂስት ነች። እኔ ደግሞ የአይነ ሐኪም ነኝ። ስለዚህ የእኛን ሙያ በተመለከተ ያለው ላይ ሰፋ ያለ ማብራሪያ እንሰጣለን። ምናልባትም ሙያችን ባልሆነው ነገር ላይ የተሻለ ትንሽ ሃይላይት እናደረጋቸው እና ባለሙያውን ስናገኝ ግን ሌላ ጊዜ ደግሞ ተመልሰን ጥያቄዎቻችን የምንመልስ ይሆናል። ፕሮግራማችንን እንግዲህ እንደዚህ ባለ ሁኔታ የተመቻቸ የስቱዲዮ ለፈቀድልን ለሀገር ስቱዲዮን እጅግ በጣም አድርጌ አመሰግናለሁ። ለሀገር ስቱዲዮ እንግዲህ ላለፉት በተከታታይ እዚህ በተለየ የተመልካቾቻችን ጥያቄ አድሬስ ስናደርግ ብዙ ጊዜ እንደ ጊዜያዊ ስቱዲዮ አድርገን የተጠቀምንበት ቦታ ነው። በጣም ምቹ ነው። በጣም ደስ የሚል ስቱዲዮ ነው። ስለዚህ ለሀገር ስቱዲዮን እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን እንግዲህ ወደ ጥያቄው እንገባለን። መጀመሪያ ዶክተር ቃልኪዳን አንቺን ነው መሰለኝ የሚመለከተው፣ እስኪ እናየው ጥያቄውን። ሰላም ዶክተርስ፣ እንዴት ናችሁ? አረጋ እባላለሁ። የፕሮግራማችሁ ተከታታይ ነኝ። የኔ ጥያቄ ኒሞን ያለብህ ተብዬ ነበረ። መንስኤው ምን እንደሆነ ብትነግሩኝና መፍትሄ እኔ በምን ምክንያት እንደሆነ ስላላወቅኩ ነው እየታከምኩት የታመምኩት ብሏል። ባጭሩ እንግዲህ ስለ ኒሞኒያ ነው የጠየቀሽ። እንግዲህ እስኪ ኒሞኒያ ምንድን ነው የሚለው። ኒሞኒያን መያዙ ራሱ ገርሞኛል። ብዙ ጊዜ ኒሞኒያ ብለን ለፔሸንቶች አነግራቸው ማለት ነው ሳምባ ምች ነው ምንላቸው በአብዛኛው ደግሞ ሰው ብርድ መቶ ነበር ነው የሚለው ብዙ ጊዜ እና አይ ቲንክ ሳንባ ምች የተሻለ ወርድ ነው። አሁን ለኒሞኒያ ላለው ማለት ነው እና ለምን እንደያዘኝ አላውቅም ብሏል። እንግዲህ ስለሱ ብዙ የምናውቀው ነገር የለም። ግን ብዙ ጊዜ ማን ነው ተጋላጭ ብለን ነው መጀመሪያ ያለበት ኒሞኒያ ማለት ወይም የሳንባ ምች ማለት የሳንባ ኢንፌክሽን ነው። ሳንባ ላይ የሚከሰት ኢንፌክሽን ነው። መንስኤው የተለያየ ሊሆን ይችላል። ቫይረስ ሊሆን ይችላል ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል። እነዚህ ሁሉ ሊያመጡት ይችላሉ ኒሞኒያውን። እንግዲህ የትኛው አይነት እንደነበረ እሱ አይታወቅም። ደግሞ ሌላኛው ደግሞ ስንከፋፍለው ኮሚኒቲ አኳየርድ እና ሆስፒታል አኳየርድ ሆነለን። በኮሚኒቲ ውስጥ የመጣና ሆስፒታል ከገቡ ወዲያ የመጣ ስለዚህ፣ ታመው ተኝተው በሌላ ምክንያት ሆስፒታል ውስጥ ያሉ ወይም በቅርብ የወጡ ሰው ከሆኑ የሆስፒታል አኳየርድ የሚባለው ይሆናል። በማህበረሰብ ውስጥ እየኖሩ ከሆነ ደግሞ ኮሚኒቲ አኳያርዱ ይሆናል ማለት ነው። በአብዛኛው ኮሚኒቲ አኳያርዱ ነው እንግዲህ የምናየው፣ ብዙ ጊዜ የሚያጋጥመን ማለት ነው። ይህን መለየቱ ለምንድነው የሚያስፈልገው? ኢንፌክሽኑን የሚያመጡት ተዋሲያን የተለያዩ ይሆናሉ ነው፣ እሱ ነው የሚረዳን። ስለዚህ እሱ የትኛው እንደሆነ አናውቅም፣ ግን እንግዲህ በአብዛኛው ባክቴሪያ ነው የሚያመጣው። እና ተጋላጭ ማን ነው ብለን ማየት አለብን። እንግዲህ እንዳልኩት የጥያቄያችንን እድሜ አናውቅም፣ ሌላ ሌላውን አናውቅም። ብዙ ጊዜ ለኒሞኒያ ተጋላጭ የሚሆኑ ሰዎች አንድ እድሜያቸው የገፋ ሰዎች እንግዲህ ስለ አደልት ካወራን ከ65 በላይ ያሉ ሰዎች ለኒሞኒያ ተጋላጭ ይሆናሉ። ስለዚህ ምን ዓይነት ተጋላጭነት ያላቸው ሰዎች አሉ? አንደኛው ህፃናት ናቸው ለምሳሌ። ሁለተኛው ትልልቅ ሰው ላይ ደግሞ እድሜ ከ65 ዓመት በላይ ሲሆን ይበልጥ ለዚህ ለሳንባ ምች ተጋላጭ ይሆናል። በሶስተኛ ደረጃ አጫሾች፣ አጫሽ መሆንም ለሳምባ ምች ያጋልጣል። የተለያዩ የመከላከል የሰውነትን መከላከል አቅም የሚቀንሱ ነገሮች ካሉ ለምሳሌ ስኳር ወይ እነዚህ ስቴሮይድ እምንላቸው መድኃኒቶችን የሚወስዱ ለካንሰር መከላከያ ለካንሰር ሕክምና መድኃኒት የሚወስዱ ሰዎች እነዚህ እነዚህ ተጋላጭ ያደርጋል። ሌላ ደግሞ የሳንባ ህመም ያላቸው ሌላ ለምሳሌ ሲኦፒዲ የምንለው ብዙ ጊዜ አጫሾች ላይ ወይም እናቶች ቤት ውስጥ የሚያበስሉ እናቶች ላይ የሚከሰት አይነት የአየር ቧንቧ መጥበብ አለ እሱ እንደ አስምም እነዚህ እነዚህ ተጋላጭ ያደርጋሉ። ቲቪ ይዟቸው በፊት ጠባሳ ሳንባቸው ላይ ትቶ ከነበረ አሁን እንደገና የሳንባ ምች ለመምጣት እድሉን ይፈጥራል ማለት ነው። ሌላ እንግዲህ አሁን አንዳንድ ሰው ላይ ቫይረስን ባክቴሪያም ኒሞኒያ ያመጣል። ለምሳሌ አሁን በብዛት የምናየው ኮቪድ፣ ሰሞኑ ኮቪድ በቃ አደገኛ ሰቪር ሆነ ባሰ የምንለው ኮቪድ ሳምባ ውስጥ ገብቶ ኒሞኒያ ሲያመጣ ነው። ጠነከረ የምንለው ማለት ነው። እሱ ቫይራል ኒሞኒያ ነው። ይሄ ቫይረስ ለባክቴሪያ ያመቻችለት እና ቫይረሱ ባለበት እዛ ላይ ደግሞ ባክቴሪያ ተጨማሪ መቶ ደግሞ ሁለት አይነት ኒሞኒያ አንድ በአንድ ጊዜ ሊከሰት ይችላል ማለት ነው። እና ብዙ ጊዜ መከላከል አቅማቸው የቀነሰ ላይ ነው፣ ግን ፈንገስ የመከላከል አቅሙ ደህና የሆነ ሰው ላይ አይከሰትም አይደለም። ስለዚህ እንግዲህ አጫሽ ከሆነ ጠያቂያችን እድሜው የገፋ ከሆነ ያደርጉ ነገሮችን የሚያደርግ ከሆነ እሱ ሊሆን ይችላል መንስኤው ማለት ነው። እንግዲህ ለዚህ ያበቃው ስሜቶቹ እንግዲህ ያው እሱም ሲያጋጥሙ አውቋቸዋል። ሳል ይኖራል ብዙ ጊዜ አክታ ይኖረዋል ሳሉ፣ ቢጫ ሊሆን ይችላል አረንጓዴ ሊሆን ይችላል። አንዳንዴ ደግሞ ዝገት የመሰለ ቀይ ነገር እንደሱ አይነት ሊኖረው ይችላል አክታው። እነዚህ እነዚህ አሉ። ሌላ ደግሞ ከነዚህ ውጭ ከአክታ ውጭ ደግሞ ትኩሳት፣ ኃይለኛ ትኩሳት ይኖራል። ትንፋሽ ማጠር ይኖራል። ውጋት ውጋት ሊኖር ይችላል። በተለይ እንደለየት የምንለው እኛም ስንጠይቅ እንላለን አይደለ ሲተነፍሱ አየር ሲስቡ ጠቅ የሚያደርግ አይነት ህመም ካለ እሱ የሳንባ ምች ጋር የተገናኘ ሊሆን ይችላል ማለት ነው። እነዚህ ምልክቶች ናቸው። ለመከላከል እንግዲህ ምን ማድረግ ይቻላል? አንደኛው እድሜ መጨመርን መቼ ሳናስቆም አንድ ተጋላጭነት እሱ ነው አንችልም ሲጋራ ጫሽ ከሆኑ ለምሳሌ ሲጋራ ጋራ ማጨስ ማቆም ጥሩ ነገር ነው። መድኃኒት አላስፈላጊ መድኃኒት የሚወስዱ ከሆነ እሱም ማስተካከል አንደኛ ነገር ነው። ሌላ ይሄ የሳንባ ስሜት ሲኖር ቶሎ መታከም፣ ሐኪም ቤት መሄድ፣ መታየት ያስፈልጋቸዋል ማለት ነው ሌላ እንግዲህ ለመከላከል ሌላ እኛ አገር የለም እንጂ ውጭ እድሜያቸው ከስልሳ አምስት በላይ ለሆኑ ሰዎች ክትባት ይሰጣል። ብዙ ጊዜ ይህንን ሳንባ ምች የሚያመጣውን ባክቴሪያ ይታወቃል በአብዛኛው እና ያንን ባክቴሪያ እንዳይይዝ የሚያደርግ ክትባት ይሰጧቸዋል። እና ይሄ የከፋ የሳንባ ምች እንዳይመጣ ይረዳል። እኛ ጋር እንግዲህ እሱ አማራጭ የለም። እሱ አንድ ለመከላከያ አማራጭ የሚሆን ነው ማለት ነው። ሕክምናው በቤትም ከቤትም ውጭ ይደረጋል። በቤት ውስጥ በኪኒ እንዲታከሙ ይችላሉ። እንደ ደረጃው ነው አይደለ፣ በጣም ኦክሲጅን ከወረደ እድሜያቸው በጣም የገፋ ከሆነ ግፊታቸው ከወረደ እንደዚህ ከአይነት ነገር ከተፈጠረ በመርፌ ስለሚያስፈልግ ሆስፒታል ይገባሉ። ኦክሲጅን የሚያስፈልግ ከሆነ መቸስ እቤት ኦክሲጅን ላይ መሆን ከባድ ነው። ሲሆንና በኪኒን ቤት ሆኖ ይታከማል፣ እንደዛም ማድረግ ይቻላል። በብዙ ጊዜ ሄድንልናል የሳምባ ምች አሁን እንደው በጣም የምንፈራው ዝም ብሎ ለትንሹም ለጥቁ ጉንፋንም ሲይዘው አንቲባዮቲክ ቫይር ማንኛውም ለጥቃቅን አነስተኛ የቫይረስ መምም አንቲባዮቲክ የሚወስዱ ሰዎች ላይ ምናልባት የምንፈራው መድኃኒቱን ይለማመዳል ለማመዳል የሚተማን ነገር ይኖራል፣ እና ሪስፖንድ አያደርጉልን። እውነተኛው ባክቴሪያ ላይ ልክ በቃ ሲያስፈልጋቸው ስንሰጥ ላይ መለስ ይችላል። እሱ ያስፈራናል እንጂ ብዙ አብዛኛው የሳንባ ምች በሕክምና ይድናል። ጥያቄያችንም ድኖ ነው እግ አንዳንዴ ምን ይመጣል ወይ መግል ይፈጥራል። ለምሳሌ የዛው ሳንባ ውስጥ መግል ይፈጥራል እሱም በኪኒ ነው አብዛኛው የሚታከመው ግን ረጅም ጊዜ መድሀኒት መውሰድ ሊያስፈልግ ይችላል ወይ ሳምባ አካባቢ ውሃ ይቋጠራል ከዛ ውሃ ውስጥ እሱ እራሱ ይሆናል አንዳንድ ጊዜ እንግዲህ ወደ ሙሉ ሰውነት ተሰራጭቶ ግፊት መውረድ ምናምን የሚመጣው ኢንፌክሽኑ በጣም ሰውነት ላይ ሲሰራጭ ማለት ነው። እንደሱ አይነት ነገር ሊፈጠር ይችላል። ስለዚህ ኮምፕሊኬሽንስ ሊመጡ ይችላሉ። ደግሞ ይሄ ልብ ህመም ያላቸው ስኳር ያላቸው ሰዎች ላይ ሲከሰት ከስር ያለውን በሽታ ያብሰዋል። ለምሳሌ ልብመሙን ያብሰዋል፣ ስኳሩ በጣም ከፍ እንዲል ያደርገዋል። ስለዚህ እነዚህ ነገሮች ስላሉ ቶሎ ህክምና ቦታ መሄዱ፣ ትኩሳት ሳል፣ ትንፋሽ ማጠር ሲኖር ሐኪም ቤት መሄድ ያስፈልጋል ማለት ነው። ሁሌም ግን አንቲባዮቲክ ያስፈልጋል ማለት አይደለም እንደ ቫይረስ ከሆነ ለምሳሌ ታደርገዋል አሁን ኮቪድ ላይ እኮ አንቲባዮቲክ ለሁሉም ሰው አንሰጥም ሰጥም ሳምባ ምችም ቢኖር ምክንያቱም ለቫይረስ የባክቴሪያ መድሃኒት ሰጥተው ምንም ትርጉም የለውም ግን አትሊስት ያንን መወሰን ያለበት ባለሙያው ነው እና ሳምባ ምች ባይተወይ በሚባለው የኤክስሬ ዳያግኖሲስ ነው ነው እነዚህ ስሜቶች ስንሰማ ጥርጣሬ ኖሮ እንሄዳለን ነው እንጂ በእርግጠኛው ሳምባ ምች አለ ወይስ የለም የምንለው ራጃ ስተን ስናየው እና ሳምባ ላይ ምልክቱን ስናይ ነው ብዙ ጊዜ እሱ ያስፈልጋል። ለምን ምንም ላይ ምልክት ቢኖርም ማለት ትክክል ነው። እንደውም አሁን ዶክተር ምን መሰለች፣ ለምሳሌ አሁን ከኮቪድ ጋር ተያይዞ ኮቪድ ኒውሞኒያ ላይ ልክ ሰው ኮሮና ሲይዘው አዚትሮማይሲን ዝም ብሎ እየተወሰደ ነው ያለው። አዚትሮማይሲን ማለት በጣም ልንጠነቀቅለት የሚገባ ምክንያቱም አሞክሳስሊም ኦልሬዲ በጣም ለምዶታል። ምንም ድሮ በአሞክሳስሊም ብዙ ኢምፕሩቭመንት ይገኝ ነበር። አሁን ሰው ሶርት ኦፍ ልክ በቶስላይትስም ሆነ ምንም ሆነ የሆነ ነገር ሲሰማው እሱ እየወሰደ ስለሆነ በጣም ሬዚስታንስ ዴቨሎፕ አድርጓል። እና አትሊስት ትንሽ አዚትሮማይሲድን ብያስቀሩልን ብዬ አስባለሁ። እና የሚያስፈልግበት ጊዜ ሊኖር ይችላል፣ ግን እንደው በመርህ ደረጃ ጋይድላይን ሲወጣ አዚትሮማይሲን ለሁሉም ሰው መሰጠት አለበት ለኮቪድ የሚባል ነገር አልወጣም። እስካሁን ባለው ጥናት አዚትሮማይሲን ላይም ጥናት አድርገው እንደው በጣም አስደሳች ነገር አላገኘሁም እንጂ መጀመሪያ ላይ እኮ ያኔ ልክ የማሌሪያው መድኃኒት ክሎሮኩንም እንደተጠናው አዚትሮም ተጠንቶ ነበረ፣ ባክቴሪያ ባይኖርም ለቫይረስ ምናልባት ከሰራ ተብሎ። ግን አሁን ላይ እንደዛ የለም። በዛ ጥናት ላይ ተመስርቶ መሰለኝ እንግዲህ ሰው አሁን በኒጀርክ ሪፍሌክስ እንደምንለው ኮቪድ ሲባል አዚትሮ ሰዎች እራሳቸው። እኛ አገር ደግሞ የሚያሳዝነው አንቲባዮቲክ ያለ ፕሪስክሪፕሽን በጣም ይሸጣል። በጣም እሱ ሄዱና ቫይታሚን ሲ፣ ቫይታሚን ዲ፣ አዚትሮማይ ሲ በቃ ጀምሬያለሁ ይለዋል። ከዚህ በላይ የምትጨምሩት ካለ ሐኪም ቤት የሚመጡ ልክ ነው። እና በጣም አስቸጋሪ ነገር ነው። ሐኪም ቢወስነው ጥሩ ነው የሚለውን ለሐኪም መተው ይሻላል። እና በጣም ትክክለኛ ነገር ሌላው ግን ምንድነው ለምሳሌ እንትን ይሄ ስኳር ያለባቸው ሰዎች ወይም ደግሞ አስም ያለባቸው ሰዎች በተለይ አስም ያለባቸው ሰዎች የሳምባ ሳሉ ምናምን የለመዱት ስለሆነ በጣም ብዙ ኮምፕሊኬትድ እንዳይሆኑ ከለመዱት ውጭ ትኩሳት ካለ አስሙ ትኩሳት አያመጣም። ስለዚህ ትኩሳት ካመጣ ብርድ ብርድ እ የወብ አይነት ምልክት ሰው ይይዘዋል ኦንቶፕ ሳሉ ላይ እና ወደ ሀኪም መምጣት ጥሩ ነው። የለመዱት አስም ላይሆን ይችላልአክታው በጣም ተጨመረ ወይ መግል ነገር ያለው ትንፋሽ ማጠሩ አሁን ምንድን አስም ያለባቸው ሰዎች አስሙ ነው ብሎ ሊያስቡ ይችላል ግን ትኩሳት አይኖረውም። አስ እና ትኩሳት ኖሮ ሳሉ ከበረታው ወደ ሀኪም በመምጣት ያው ራጅ በመነሳት መታየት ይቻላል። እነዚህ እንግዲህ በቃ በሳንባ ምች ዙሪያ ተጋላጮቹን ይህንን አውቀው መሄድ እንዲችሉ ነው። እንግዲህ ወጣት ሰው ምንም የመከላከል አቅሙን የሚቀንስ ነገር የሌለው ሰው በሳንባ ምች መጀመሪያ ከመጣ ወደኋላ ተመልሰን ምን አለ ከስር ይህንን ነገር ያመጣ ብሎ መፈለግ ያስፈልጋል። አንዳንዴ ምን ይሆናል የነርቭ መም ይኖራቸው አሰቦቻል ለምሳሌ ስትሮክ ይኖራቸው እና ምራቅ በቅጡ መዋጥ አይችሉም። እንግዲህ በነርቭ ነው የመዋጥ ነገር ኮኦርዲኔት የሚደረገው። እንደዛ ሳይሆን ሲቀር ራሱ ካፋቸው ውስጥ ያለው ባክቴሪያ ወደ ሳንባቸው በትንት መልክ ይገባና እሱም ያመጣል ኢንፌክሽን። እና እንደዚ አይነት ነገር አለ ወይ፣ እንዳልኩ ስኳር አለ ወይ፣ ምን ብለን መፈለግ አለብን። ወጣት ሰው ላይ ያንጌጅ ላይ በጣም ኮዙ መታወቅ አለበት። ጤነኛ ሰው ስለሆነ ያንጌን ፊት ከሆነ ቤቢ ኤች አይ ቪ ሊሆን ይችላል፣ ለመመርመር አንድ መንስኤ ሊሆን ይችላል። አሁን ላይ ከተማ ውስጥ ኤች አይ ቪ እንደጠፋ ነው የሚቆጠረው፣ አይደለም ተረሳ። አሁን ኮቪድ መጣና ሁሉን ነገር አስረሳ መሰለኝ እንጂ እሱን መመርመር አለብን። በጣም ትክክል ነው። በጣም ደስ የሚል መረጃ ነው ዶክተር የሰጠሽን። እንዳገኘ ተስፋ እናደርጋለን። ከአፍታ ቆይታ በኋላ ወደሚቀጥለው ጥያቄ እንሄዳለን። ወደ ቆይታችን የላቀ አገልግሎት ማእከል።